እሺ፣ ጋይስ መልካም ውጤት፣ መልካም እድል ይሆንላችሁ። ሐሙስ ለትዛ ያወጣን አንደኛ እና ሁለተኛ ጣ ካወጣው በኋላ ማን ላይ ሶስተኛው ቀርቶ ነበረ። አንዳንድ ነገር ማን ላይ ሀፍን አርቆኝ ሶስተኛውን አላወጣንም ነበር። አንደኛ 13 ነበር፣ ሁለተኛ 05 ቁጥር ነበር ያወጣው፣ ሶስተኛውን አላወጣው። አሁን ሶስተኛውን እናወጣለን። ከዛ በኋላ ቀጥታ ደሞ ወደ ሞተር ነው የምንሄደው ማለት ነው። የሞተር ዕጣ ነው ቀጥታ የምናወጣው። መልካም እድል መልካም ውጤት ይሆንላችሁ፣ ይመቻችሁ፣ ይቅናችሁ። የማን ደሚሆን አብረን እናያለን ማለት ነው። ሞተር አንደኛውን ዙር ነው የምናወጣው ዛሬ። ማል ላይ አንዳንድ ሰዎች ጋር አለመግባባት ተፈጥሮ ችግር ላይ ነበርን። አሁን ችግራችንን ኦልሬዲ መቶ በመቶ ፈተነዋል። ወደ ስራ ገብቻለሁ አለሁኝ። ከዚህ በኋላ ይመቻችሁ ይቅናችሁ። በፍቅር ስለጠበቃችሁ ከልብ ነው የማመሰግናችሁ። ቢግ ላብ እንደ ቢግ ሪስፔክት ማይ ፋሚሊ። ወደ ውጤት። ሁለቷን አንሳት፣ ሁለቷን አንሳት አሳያቸው። አዎ በደምብ እ መልካምመልካም ውጤት፣ ሶስተኛ ናና የቀረችዋን ሶስተኛ ዕጣ እና አንደኛው አስራ ሶስት ቁጥር ነበረ። በሳቱ የወጣው አንደኛ ነበረ ጋ ይቀመጣል። እቺ ደግሞ ሁለተኛ ነች ትቀመጣለች። የቀሩኝ እነዚህ ከፍ አድርግ ቃእ ባዙ ባሆ እንዳያችሁ ነው። ሶስተኛ እናወጣለን። ባለቤቱን ስላላወቅን ነው ሶስተኛውን ሶስተኛው 47። እሺ፣ የአንደኛው ዕጣ ባለቤት 13 ቁጥር ነበረ። ኦ አንድ ሰው ብቻውን ነው። 0928 83 1267 928 83 167 ሁለተኛ 9348 81 71 ሶስተኛ ነው መጨረሻ 47 ቁጥር 47 የ2 ሰው ነው 910 68 371 992 22 53 ሶስተኛ እና የመጨረሻ ባለፈው ያልተጻፈች ሐሙስ ዕለት እያወጣን ወደኋላ ላይ ቀረ። ትኬት ነበረ። እሺ

መቶ ዘጠና ሁለት ቁጥር ይላል መቶ ዘጠና ሁለት አምስተኛ ላይ የመጨረሻ አንደኛ አራት መቶ አርባ ሶስት ሁለተኛ አራት መቶ ሰላሳ ሰባት ከዛ ይገርማል። ከ600 ትኬት 03 ቁጥር አይናቅም። ቁጥር አትናቁ። አንደኛ 03 እንደዚህ ነው። እዚህ አይደል? እዛ ይገርም ሐሙስ ዕለት የሚወጣ ነበረ። ላይ አንዳንድ ነገር አፕን አርጎ ነው፣ ኖርማል ነው። አንደኛ ዕጣ ዕድለኛ አንደኛ ዕጣ ዕድለኛ ማን እንደሚሆን ጉን አንተ እሺ 03 ቁጥር ነው። 0309 29 64 12 62 0929 09 29 64 12 62 አንደኛ ታ 03 ቁጥር ባለቤት ሁለተኛ 400 37 0927 74 29 29 ሁለተኛ ሶስተኛ ደግሞ 42 ቁጥር ዜሮ ዘጠን ሀያ አራት ዜሮ አንድ ዘጠና አራት ሰላሳ ሶስት። እሺ አራተኛ መቶ ዘጠና ሁለት፣ መቶ ዘጠና ሁለት ዜሮ ዘጠን ዜሮ ዘጠን ሀያ ሁለት ዜሮ ሀምሳ ሶስት። አምስተኛና የመጨረሻ አራት መቶ አርባ ሶስት፣ አራት አርባ ሶስት ዜሮ ዘጠን አስራ አንድ ሰባ ስምንት አርባ ሁለት አስራ ሰባት። በእንዲያነት መልኩ አንደኛውን ዙረው አውተነት ይመቻችሁ፣ ይቅናችሁ። የዛሬ ሳምንት ሁለተኛውን ዙር እናወጣለን። ማሜ ሶዶ አለን። እስከዛሬ ድረስ በፍቅርና በቸርነት በመተሳሰብ እስከዛሬ ቆይተናል። ያለፈው ዙር ላይ ሐሙስ ዕለት የሆነች ነገር ያው መሀል ላይ ተከስቶብን ነበረ። በፍቅር ፈተናዋል። ጨዋታው ቀጥሏል። ሁለተኞች ሊም አለውላችሁ። ታማኝነታችንም እንደምታውቁት ያህል ነው። ይመቻችሁ፣ ይቅናችሁ። ከኔ አትለዩ፣ እኔም ከእናንተ አለለይ። መቼ ቢሆን በማንኛው ማለት ጊዜ ላይ አለው። ማሜ ሶዶ